እግዚአብሔር ልጆች ሁለት እናት አባት ስትሮክ ተመተው ቤት የወደቁ ቤተሰቦች አሉን። እግዚአብሔር የሰጠን እንግዳ ነው። ለጋቢ ቤተሰቦች እንግዲህ በአመቱ ውስጥ የተወሰኑ ወራትን እየመረጠን ይህን ቅዱስ ስራ እንሰራለን። እነዚህ ሰዎች ቤተሰባቸውን የሚመግቡ ልጆቻቸውን የሚያሳድጉ ናቸው፣ ግን እንዲህ አይነት አወዳደቅ ወድቀዋል። እነዚህም ቤተም እንደግፋለን። ዘጠነኛ ስራ አንድ ሰማንያ ስልኪ ላይ መልእክት አኑሩልኝ አድራሻቸውን እንዴት እንደምናግዛቸው መረጃቸውን እልክላችኋለሁ ዋትሳፕ ቫይበር እና ቦቲም የሚባለው አፕ አለኝ በዚህ በኩል ተሳውቆኝ ትችላላችሁ እግዚአብሔር ይባርካችሁ ይቀድሳችሁ እንግዲህ ዛሬ መንፈስ ቅዱስ የሚናገረው ሰው አለ የሚናገርህ ወንድም የሚናገርሽ ታለሽ በሕይወት ትግል ውስጥ ያለህ ወንድም አለ። ብዙ ሐዘን የወደቀብህ የሆን ከሆነ አንተ ታውቃለህ። ነገር ግን የልብህን መናገር ፈልገህ መናገሪያ ቦታ ያጣህ ወደ ላይ ብትሄድ እግዚአብሔር የሚሰማም አይመስልህ። ጎንበስ ስቲ አጠገብሽ ግራና ቀኝ ሰው ያለ አይመስልሽ ቤትሽ ብቻውን ቤትሽ እንኳን ሳይቀር ብትናገር የሚያደምጥሽ የማይመስልሽ የብቸኝነት ጥላ የወደቀብህ የወደቀብሽ፣ ማን ይረዳኛል የምትል ስትመለከታቸው መንገዶች ሁሉ ዝጎ ነው የሚታዩ ብትሞክራቸው ነገሮች ሁሉ እየተበላሹ ልፋትህ መና ሆኖ የቀረ አምላኬ አምላኬ ብለ ደከመ ተስፋ ያረግሽው ያመንሽው የተሳልሽለት እግዚአብሔር ከአንቺ በብዙ ሩቅ እንደሆነ የሚሰማሽ የብቸኝነት ሰራዊት የከበበሽ፣ የተስፋ መቁረጥ ሰራዊት የከበበሽ እህቴ እና ወንድሜ እግዚአብሔር ከእናንተ ጋር እንደሆነ ዛሬም እኔ ካህኑ ደግሜ ይነግራችኋለሁ። እግዚአብሔር ከእናንተ ጋር ነው የብቸኝነት ስሜት እናንተ ብቻ አጥላችሁ የተሰማችሁ እናንተ ብቻ አይደላችሁ ሞትን የምትመኙት እናንተ ብቻ አይደላችሁ የሚረዳችሁ ያጣችሁ የመሰላችሁ የልብ ወዳጅ የሌለ ምድሩ ላይ ብቻችሁን የቀራችሁ የመሰላችሁ እናንተ ብቻ አይደላችሁ አይደላችሁ ኤልያስን አስታውሳችኋለሁ። በንጉሥ አክዓብ ሚስት በኤልዛቤል ዛቻ ምክንያት በአንድ ሌሊት አንገቱን ራሱ ላይ ራሱን አንገቱ ላይ አላሳድርም እቆርጠዋለሁ ባለች ጊዜ ከእሷ ፊት ሸሽቶ ያ ትልቅ ሰው፣ ያ ብርቱ ሰው፣ ያ ጎበዝ ነቢይ ፈርቶ ተስፋ ቆርጦ የብቸኝነትን ካባ ተከናንቦ ወደ ቀርሜሎስ ተራራ በሸሸ ጊዜ የተሰማው ስሜት አሁን የምንለው አይነት ስሜት ነበር። ብቸኛ እንደሆነ ያስብ ነበር። እግዚአብሔርም የሚቀናለት አምላክም ለጊዜው ዝም ያለው ይመስለው ነበር እሱ ብቻ ምድር ላይ ተአምራት የሆነ ሰው እንደሆነ መፈጠሩ ልክ እንዳይደለ ይሰማው ነበር። አየሽ፣ አየህ ወንድሜ፣ ሰው ሲደክመው ድካሙ ሲታወቅ ሰይጣን ሐሳቦች በአይምሮ ውስጥ ይከትበታል። ምንም እንደማይጠቅም፣ መናኛ ተራ እንደሆነ፣ ዋጋ ቢስ ፍጥረት እንደሆነ ጥንክር አርጎ ያሳምነዋል። ኤልያስ በዚህ ፈተና ተመታ። ኤልያስ ጌታ ኢየሱስ ክርስቶስ በምድረ በዳ በበረሃ እንደተፈተነ ተፈተነ። ኤልያስ የኤልያስ ፈተና መልኩ ተስፋ የሚያስቆርጥ መንፈስ ነበር የከበበው። ብቻውን የወደቀ ሰው አድርጎ ራሱን ቆጠረ። ዝም ብሎም አልተቀመጠም። ጸሎተኛው ኤልያስ ግደለኝ ብሎ ጸለየ። ኮረብታው ላይ ተቀምጦ ግንባሩን ራሱን በሁለት ጭኖቹ መካከል ከቶ እኔ ከአባቶች አልበልጥም፣ ግደለኝ ውሰደኝ ብሎ ጸለየ። መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ቁጥር አራት እግዚአብሔር የሚያስበውና ኤልያስ የሚያስበው የሰማይና የምድር ያክል ነው። እግዚአብሔር ለኤልያስ የሚያስብለት ሞትን ሳያይ በሰረገላ በወርቃማ የእሳት ሰረገላ በክብር ወደ ላይ መወሰድ ነው። ኤልያስ ግን አይምሮ ግን የሚነግረው ብቻውን የቀረ አስታዋሽ የሌለው የወደቀ ነቢይ እንደሆነ ነው። ትክክሉ ግን እግዚአብሔር የሚያው ነበር። ትክክሉ አሁን አንተ የሚሰማ ስሜት አይደለም። እህቴ አሁን አንቺ የሚሰማሽ ስሜት አይደለም። ትክክሉ ነገር እሱ ስሜት ነው። ለፍርሃት እጅን በሰጠ ጊዜ ለድንጋጤ ለስጋት እጅሽን ባነሳሽ ጊዜ ሰይጣን በውስጥሽ የሚከተው የማስፈራራት ደውል ነው። እግዚአብሔር የሚያው ግን ሌላ ሌላ አንተን የመሰሉ ሰባት ሺህ ምድር ላይ ያሉ ብቻን አደለ ሰባት ሺህ ሰዎች የሚጸልዩለት ነበሩ ለኤልያስ ብቻ ሁን ለእግዚአብሔር የሚቀና ሰው አልነበረም። ማን ነው ብቻ ሽነሽ ያለ እህቴ? በዙሪያ ሽከበቡትን እነዚህን ቅዱሳን መላእክትን ባየሻቸው ብርሃን ለብሰው በገባሽበት የሚገቡ በወጣሽበት የሚወጡ ስተኛ አልጋሽ ዙሪያ የሚቀመጡ ከፊትሽ የሚቀድሙ ከኋላ የሚከተሉ ሰራዊት የሚከብሽ እኮ የልዑል ልጅ እኮ ነሽ እህቴ። ምን አለ ያኖች በተከፈቱ። አንድ ሰው አጠገብሽ ባለመቆሙ የምታዝኘ ወይ? አይቆማ እግዚአብሔር ከእሱ ጋር ከሆነ ማን ይቃወመዋል? ሰው ማን ነው? የተጣለ ሰው ነው ያለ እግዚአብሔር ረስቷል ያለ ማን ነው? አትነሳም ያለ ማን ነው? አያልፍልህም ያለ ማን ነው? ተስፋ የለህም ያለ እግዚአብሔር፣ አላለማ ኤልያስ እንደሚያስብ ነው ያሰብከው። ብቻህን የሆንክ የወደክ ተስፋ የሌለህ መጽናና የሌለህ የልብህን ሀዘን የሚረዳል የሌለ አልቀሰም የማይወጣል ወንድ፣ ነገር ግን ልብ የተሰበረ ሰው እግዚአብሔር ከአንተ ጋር ነው ያለው። ቀን ይቀየራል፣ አይዟችሁ። የመስቀሉን ዓላማ ጥላችሁ እንዳትሄዱ፣ በአምላካችሁ ተስፋ እንዳትቆርጡ። እግዚአብሔርን አይኖቻችሁን ጨፍናችሁ፣ ከንፈራችሁን፣ ስጋችሁን በጥርሳችሁ ነክሳችሁ፣ ጨክናችሁ እመኑ። ምንም ባይኖር ምንም ባይኖር እግዚአብሔር አለ በሉ፣ ነገር ይቀየራል። የተአምራት አምላክ እግዚአብሔር ህይወታችሁን ታምራት ያለ ግን ልባችን ጨለማ ውስጥ በገባ ጊዜ እንዳትጨልሙ። እግዚአብሔር ቃል እንደሚል ተቀላችሁ ወንድሜ ናቴ፣ ጨለማ በአንድ ዘንድ አይጨልምም። ወደ ላይም ቦጣ ታለ ወደታችን በወርደ ቀኝት ይዘኛለች። ምን ማለት ይመስላችኋል? መዝሙረ ዳዊት መቶ ሰላሳተኛ ላይ ያለ ቃል ወደ ላይ ከፍ ብትል ቀን ቢወጣልህ ፀሐይ ቢወጣልህ ችግሮች ቢስተካከሉልህ በምቾት ምንጣፍ ብትራመድ የምትፈልገውን ልብ ምሻት ብትቀበል እግዚአብሔር ካንተ ጋር አለ። እልልታ ቢሆንልህ ድንኳን ቤት መዝሙር ቢሞላው የደስታ ዘይት ራስን ቢቀባ እግዚአብሔር ካንተ ጋር ነው። ወደታች ብትወርድስ ደግሞ ወደታች ወርደ ብትገኝስ ከሰው ውጭ ከሰው ተራ ውጭ ሆነ ብትገኝ ከሰው አንሰ ብትገኝ በወንድሞች ተበልጠ ብትገኝ በቶች ተበልጠች ብትገኝ የተወዳደሩሽ ቀድሞዎች ቢሄዱ ማንም የሌላት ብቸኛና የሰው መሳቂ የሆነ ሴት ብትወኝ ወደ ታችን ብትወርጂ ቀኙ ግን ከአንች ጋር እግዚአብሔር አይለወጥም። አንተ ግን ያው አንተነ ብሎ ዳዊት መስክሮድናል። ስለሱ አይለወጥ ማይለወጥ ተስፋ የሰጠ ተስፋውን የሰጠ ደግሞ የታመነ የሆነ አምላክ አለን። እግዚአብሔር ልጆች ልባችሁን አበርቱ። ፊት አትስጡ ለተስፋ መቁረጥ። ጠላት ደጃችሁ ቅጥራችሁን አልፎ እንዳይገባ በተስፋ መቁረጥን ባ አታልቅሱ። በስንፍና በድካም በመሰልቸት ጎንበስ አትበሉ። በትሕትና ጎንበስ በሉ። የመንፈስን ኃይል ታጥቃችሁ በእግዚአብሔር ፍቅር ነዳችሁ ጎንበስ በሉ። ተስፋ ቁርጣችሁ ግን ጎንበስ አትበሉ። የእግዚአብሔር ቃል ቀና ብላችሁ እንድትሄዱ አደርጋችኋለሁ ይላል። ጎንበስ እንድንል ሳይሆን ቀና እንድለን ነው ጌታ የወደደንና ልጆች ያደረገን። ጎንበስ የምንለው በመንፈስ ድሆች ሆነን በጸጋ እግዚአብሔር ከብረን በትሕትና ሰውን ለማገልገል እንጂ ተስፋ ቆርጠን ጎንበስ እንድንል አትፈቀድልን። በፍጹም በፍጹም ከይሁን። አስተማሩ። አሳ ነባሪ ሆድ ውስጥ ገብቶ ሜዲትራንያን ባህር ውስጥ ገብቶ ነጋዴዎች፣ ተርሴስ ነጋዴዎች ወርውረውት ሆድ ውስጥ ተቀምጦ በሚያስፈራ አውሬ ሆድ ውስጥ ወደ መቅደስህ መለከታለው ስለቴንም አገባለሁ ብሎ ሲጸል ያልሰማችሁትም ዮናስም ስም ወዮ ሊንጠፋ ወዮ ሊንጠፋው ለምን አላለም? እንደ ጴጥሮስ ስሞን ጴጥሮስ እኮ ውሃ ነው ጀልባ ውስጥ የገባበት። ዮናስ እኮ ጥልቅ ውስጥ ነው የገባው። ግን የውጥ ጥንካሬው ምንም ነገር ቢደርስብን እንደ ዮናስ አልሆንም። ችግሮቻችን ቀላል ናቸው ማለት አይደለም ግን እንደ ዮናስ ግን አልሆነም። ሊገኝ በማይችል አድራሻ ውስጥ ነው የወደቀው። አንድን ሰው አሳ ከዋጠው እንዴት ሊገኝ ይችላል? ያውም ትልቅ ባህር መሀል ላይ ወደ ስፔን የምትሄድ ጀልባ ላይ ተሳፍሮ ውሃው መሀል ላይ ሲደርሱ ማዕበል የተነሳው፣ አጠገቡ የብስ የለም፣ ማረፊያ የለም፣ ዋኝቶ ማምለጫ የለም። ሜዲትራንያን ባህር መካከለኛው ቦታ ላይ ነው የጣሉት። ማንም ሊደርስለት የማይችል ቦታ በቃ አሳ ዋጠው ማለት አበቃ። አበቃለት የተባለው ዮናስ በአሳን በሪ ሆዱ ውስጥ ግን እግዚአብሔርን በተስፋ ይመለከተው ነበር። አምላካችሁን በተስፋ ተመልከቱ ወንድሞቼ፣ እናቶች፣ ግድ የላችሁም። ስለ እግዚአብሔር ቸነት የሚነግራችሁ ሰዎች ከባድ ጨለማ ውስጥ ገብተው የወጡ ናቸው። የማይነጋ የሚመስል ጨለማ ውስጥ ገብተው የወጡ ናቸው። እየዋሸን አይደለም። ማንም እናንተ የተጋፈጣችሁን ችግር ተጋፍጦ እግዚአብሔር አትርፎት ቆሞ ነው ምረቱን የሚናገር። ውሸት እንዳይመስላችሁ። እግዚአብሔር ያድናል፣ ይታደግማል። እግዚአብሔር ታሪክን ይቀይራል፣ እምባን ከዓይን ያብሳል። መካኒት ውሃና እንዳላቸው ይገትላል፣ ደግሞ ያድናል። ወደ ሲኦል ወደ መቃብር ይከታል ደግሞም ያወጣል። ስለዚህ ወደ ታች ስትወርዱ ያለቀ እንዳይመስላችሁ ምናልባት እዛችሁት የምታነሱት የምትነሱት ክብር አለ። ወደ ታች ወርደው በክብር የተነሱት ብዙ ሰዎች ባለሽቷ ማርያም ወደ ታች ወርዳ እግሩን ስማ ከብራን የተነሳችሁ። ዮናስ ወደ ታች ወደ ባህር ልብ ወርዶ ከብረን ይወጣ እግዚአብሔር አስተምሮ ሰርቶት ነው ያወጣው። በፍጹም ተስፋ እንዳትቆርጡ፣ አይዟችሁ። እግዚአብሔር እግዚአብሔር ከእናንተ ጋር ነው። የማይለወጠው እውነት እግዚአብሔር ከእናንተ ጋር ነው። ሰው አጠገባችሁ ላይኖር ይችላል። እናት ትታ ሄዳ ይሆናል። አባት ትቶ ሄዶ ይሆናል። እህቶች ወንድሞች ረስተውን ይሆናል። ተስፋ ያደረግነው የወደድነው ክዶን ይሆናል። እግዚአብሔር ግን አይለወጥም። በፍጹም ተስፋ እንዳት ወደ ታችን ብትሄዱ ቀኙ ይዛችሁ። እግዚአብሔር ታማኝ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ደግ ነው። እግዚአብሔር እጅግ የሚራራ ነው። ከሰው በላይ ለሰው የሚያዝን ነው። በጣም በጣም ሰውን የሚረዳ ነው። ብትደክምም ተስፋ እንዳትቆርጥ። ኃጢአት ብትሰራም ተስፋ እንዳትቆርጥ። በተደጋጋሚ ብትወድቅም ተስፋ እንዳትቆርጥ። እስክትሞት ድረስ ተስፋ አለ። ያንን ወንበዴ አይተህ ይህንን መስቀል ላይ ጫፍ ደርሰህ ሕቅ ልትል እስክትል ድረስ ተስፋ አለ። ተስፋ እንዳትቆርጥ ዋጋ የለኝም እንዳትል የጌታ የኢየሱስ ክርስቶስ ደም ተከፍሎላል። ዋጋ የሌለው ሰው አይደለም። በመላእክት የምትወደድ በቅዱሳን ጸሎት የምትታሰብ በዋናው ጌታ በኢየሱስ ክርስቶስ አካል ውስጥ ገብተ አካል የሆነልህ ራስ የሆነልህ ክርስቶስ የሞተል እግዚአብሔር አብ ልጅ አለ። እንዴት ብለሽ ነው በተስፋ የምትቆርጪው? አንቺ እንዴት ነው ለአንቺ አድራሻ የሚጠፋው? ለአንቺ መኖሪያ የሚጠፋው? ለአንቺ ችግር መፍትሄ የሚጠፋው? እግዚአብሔር አለ አደለ? እግዚአብሔር ይችል የለ ያግዝ የለ ይደግፍ የለ። ስለዚህ በርቱ፣ ልባችሁም በእግዚአብሔር ላይ በርቱ በፍጹም ልባችሁን አበርቱ። እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር አለ። የሰማነውን በልባችን ይጻፍ መንፈስ ቅዱስ ልባችንን እና አሳባችንን ይቀድስ ይፈውስ። የእግዚአብሔር ቸርነት እናታችንን የቤታችንን ረድኤት በረከት የሚላጥ ጥበቃ አብሮን ይሁን። ኮሜንት አርጋችሁና ላይክ አርጋችሁ ስለምትወጡ ዘራችሁን እግዚአብሔር ይባርክ። ከሲያትል አካባቢ ብትመጡ ሰሞኑን ወደ አዲስ አበባ ለቤተ ክርስቲያን እጣ ያወጣነው ስልክ እዛ ሀገር ነው ያለው አንድ ወንድማችን ገስቱ ያስቀመጠልን ይዛችሁ እንድትመጡ በታላቅ አክብሮት ጠይቃለሁ 91 4138 ስልኬ ነው ምናልባት እንዲህ አይነት ጉዞ ያላችሁ ሰዎች ደውላችሁ ጠይቁ ያገናኛችኋሉ እግዚአብሔር ባርካችሁ ቀሲስ አሸናፊ ነኝ ሰላም